ሰላም የኔ ወደች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እኔም ብላችሁ። የሄሉና የቢኒ ነገር ግን አላሳሰባችሁም። እኔ ግን ሲጠፉ፣ በቃ ጨከኑ፣ በቃ ተለያዩ እያልኩ ነው። ምክንያቱም ሄሉ ቆራጥ ናት፣ የምር ከቆረጠች ቆረጠች ነው። ቢኒ ደግሞ በጣም እየተግደረደረ ነው። አረብ ናት። ይቅርታ ጠይቅና ወደ ድሮ ማንነታችሁ ተመለሱ። የምር እንደ ድሮ የምትመጡበት ቀን በጣም ነው የናፈቀኝ። ሲቀጥል ደግሞ እናንተ እናንተ፣ ወይኔ ፈጣሬ፣ ወይ ሰው ግን እንደዚህ ያስመስላል እንዴ? አላዛር አላዛር የእውነት ፍቅረኛ ኖሮት ነው መቼም፣ አህሙ እንደዚህ አይዋሽም። እኔ እስከ ዛሬ አህሙ ሲሰራ ቪዲዮ አያለው። እኔ በውሸት የሚሰራ ሰው አይመስለኝም። ብቻ ቪዲዮ ምናምን ለትንሱ እያሳያት ነበረ ፍቅረኛ እንዳለው ምናምን። ታዲያ ይሄ ሁሉ ነገር እያለው ለምንድን ነው የሚዋሸው? ሺ ፍቅረኛ ሺ ኖረው ግን እናቱ ራሱ ለምን መዋሸት አስፈለገ? መቼም እናቱን አይደብቃትም። ሲጀምር ታቃለ ሲገናኙ ምናምን ምናምን ሰው አላዛር ግን የእውነት እንደዛ ፍቅረኛ ኖሮት ነው ከሀገር ወጣለው ምናም ብሎ ትንሱን እንደዚህ የተጫወተባት? ሲጀመር ፍቅረኛ ካለው ለምንድን ነው እንደዚህ በሴት ልጅ ህይወት የሚጫወተው? እንደው ፈጣሪ፣ ሄለን እንደው ሂን ሰውዬ እንኳን እንደ ተገላገልሽ። ሲቀጥል ደግሞ ትንሱ ደግሞ ለዚህ ቅንብቻ ሆድ ማልቀስ። ኦ ኦ ኦ ተሳሳትኩ። አንዳንድ ሰዎች ሊሰድብኝ ይችላሉ፣ እኔ መሰዳደብ አልፈልግም። ይሄን የወደች የእምር እኔ ለማንም ጥላቻ የለኝም፣ ግን ማለት ከዚህ የበለጠ ሸበላ ታገኛለች። ምና አላዛር ምን ድሙሽ ገላ ነው ምንም ስለዚህ ትንሱዬ አታልቀሽ። ከዚህ የበለጠ ሸበላ መለሎ ልክ እንደ አንቺ ሞዴል የመሰለ ሄ ነው ው አላዛር ብሄድ መለሎን ያመጣችው ማርክ ብሄድ መለሎ የሆነ ነው ሸበላ ያመጣችው። ስለዚህ ሌላ ሸበላ የሆነ ፍቅረኛ ታመጫለሽ። አታለቃቀሽ ልድሽ እፈልጋለሁ። እንደው ተለምነሽ ነው እንጂ ለምነሽ አልሄድሽ ለምኖሽ ነው። እግር ስር ወድቆ በግድ የኔ ሁኝ ብሎሽ ነው። ስለዚህ ምንም ያናድድሽ ነገር የለም። የኒቸ አዎ ትንሱ፣ የኔ ምስኪን። ግን በጣም ማሽቃበጥ ጀምረሽ ነበረ። በጣም በጣም በጣም። አይ የኔ ውድ። ለማንኛውም እኔ ሴቶች ሲከፋ አልወድም። እንዶ በሴት ልጅ ላይ የሚጫወት ወንድ፣ ወይኔ፣ ወይኔ፣ ወይኔ! አላዛር ግን የእውነት ከሆነ ማለት ነው፣ ሰው አይደለህም፣ ሰው አይደለህም። እንዴት አንተ እንደዚህ ህይወት እያለ ለምንድን ነው እንደዚህ? በዚህ ልክ መቀለድ እኮ አያስፈልግም። ግን ድራማ ይመስላል አንዳንዴ ማለት ነው ግን ደግሞ እውነት የሚመስልበት ነገር አንደኛ ፎቶና ና ቪዲዮ ቪዲዮ በእርግጥ ከማንም ጋር ሊሰራ ይችላል የሆነ አንድ ቪዲዮ ሰርቶ ይችናት ግን እናንተ በጣም ይመሳሰላሉ አላዛር ና ሚስቱናት ብሎ ያቀረባቸው አረበስ ማሙሶ ራሱ ቦርጮ ከአላዛር አይተናነስም ሲመስለኝ እህቱ ነው ወይም ቦርጫቸው አንድ ነው የምር ግብድ ያየናት ያች ራሱና የእውነት እንደዛ ካደረገ ማለት ነው። በፈጣሪ ስም እናቴን አከብራለሁ እናቴን ወዳለሁ የምትለው ለዚህ ነው እንዴ? ግን አንዳንዴ ደግሞ ድራማ የሚመስል ነገር አለው፣ እውነት የሚመስለው ነገር አሞ ከልቡ የሚያወራ ይመስላል። የእውነት የእውነት የሚያወራ ይመስላል፣ ግን ደግሞ ውሸት ሊሆን ይችላል ብዬ የማስበው እንዴት ነው ፍቅረኛ ሚስት እያለው በዚህ ልክ ከእሷ ጋር ሲሰራ እናት ሁሉ ተቀላቅላ አባት ሁሉ ተቀላቅሎበት፣ እንዴት እንደዚ አይነት ድራማ በዚህ ትንጥዬ ልጅ ላይ ይሰራሉ? እንግዲህ እናቱን አትመታ ወስዳ ያስተዋወቀችው ሄለን ከመሄዷ እንዴት በዚህ ልክ እናትም ድራማ ትሰራለች ብዬ አላስብም። ሲቀጥል እናቴን ወዳለው አከብራለው፣ ሴት ልጅ አከብራለው እያለ እንደዚህ ያደርጋል ብዬ አላስብም። እንደው አንዳንዴ ማለት ነው፣ ግን የእውነት ካደረገው በፈጣሪ ሰው አይደለም። እኔማ ቪዲዮቸውን ራሱ ዛሬ መቻየዋት ሴቷን ድንቡሽ ቡሽ ያለች እሱን የመሰለች። እንዴት ናቸው የእኔ ውዶች፣ የእኔ ማሮች፣ እኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ጋ ሸወይና ነው ሁሉ ነገር እና ድራማ ቢሆን ደግሞ ይመጡ ነበረ ቢያንስ ትናንት ከትናንት ወዲያና እንደዚህ በሴት ልጅ ህይወት ግን መጫወት ግን በጣም ነው የሚደብረው እውነት ለመናገር ለማንኛውም ሰብስክራይብ አድርጉ ወይ ብላችሁ ወሬ በመሀል ሰላም እስከምላችሁ ራሱ የማያቆይ ወረኛ ወረኛዋ ብትሉኝ እኔ ዩቲብ ቻናል ላይ ወረኛዋ ልበለው እንዴ ወረኛዋ ስመኝ አረ እንዴ አለልም አለልም አለልም ደግሞ በዚህ ገብታችሁ ልትሰልቡኝ ነው እንዴ ወረኛዋ ስመኝ የወሬ ጥማታማ በወሬ ጥማት ልትደፋ የምትደርሰው ስቀልዳች ነው ስቀልዳችን ወረኛ አርፈሽንት ሽንት ቤት ሲነጣብ ምን የምትሉኝ ሰዎች፣ በደንብ ነው ማጥበው፣ በደንብ ነው ማጥበው ነው። ስራ እየሰራው በትርፍ ጊዜ ነው በነገራችን ላይ የሚሰራው እና ይሄም ስራ ነው፣ ስራ ነው አታቁም፣ እንዲህ በዚህ ደሞዝ እንደሚከፈል ስራ ነው። ስለዚህ አትሳደቡ ልላችሁ እፈልጋለሁ። እኔ ደግሞ እውነት ነው የምናገር። እኔ ሰውስም ምናምን ዝም ብዬ አላጠፋም። የምር ውሸት ምናምን አሁን እኔ አልሰራም። በፊት አንዳንዴ ዝም ብለን ፎቶ እንለጣጥፋለን። እኔ ውሸት መስራት በጣም ነው የሚደብር። እውነት ለመናገር ለዩቲዩብ ብላችሁ የውሸት ቪዲዮ የምትሰሩ ሰዎች ፈጣሪ በጣም ነው ህሊና የሚወቅ ሰው ና እንዳሰሩ እንዳሰሩ፣ ዩቲዩብ ከፍታችሁ ውሸት ቪዲዮ አትስሩ። ማርያም በጣም ነው የሚያስጠላው። ና የእኔ ውዶች ከማን ይጀምር? ስለ ሩታም ላውራ ነበር ሩታየ፣ አይ እኔ ቆንጆ፣ አሁን ላይ ጥሩ ውሳኔ እየወሰንሽ ነው። በነገራችን ላይ አሁን ላይ ቤተሰብ ሚላትን እየሰማች ነው እች ልጅ እናንተ። አሁን ጥሩ መስመር እያዘሽ ነው። ቆይ አፍረሽ ማለት ነው። ራስ ሄደህ ይቅርታ መጥይቅ ሲጠበቅብህ እንዴት ውክልና ሰጥተ ትልካለ? ውክልና ላቤልና ለወንድሙ ሰጡ፣ ሂዱና ይቅርታ ጠይቁልኝ። እግዜር ያሳያችሁ። የንቀቱ ንቀት፣ የንቀቱ ንቀት፣ በውክልና ይቅርታ እንዶ ፈጣሪው ከእንዲህ አይነት ባል ይጠብቀኝ። እንዶ ምን አይነት አሽቃባጭ ነው እናቴ! አንተ ራስ እንደ ቅርታ ጠቃትም እንዴ! እንዶ ጥሩ አደረሽ፣ እንኳንም ረግጠሻቸው ሄድሽ። አበዙት የምር ተላላጡ በጣምና። አሁን ሩታ ጥሩ ውሳኔ እየወሰነች ነው። አሁን ስህተት እምትሰሩም እንዴ ታውቃላችሁ፣ እራሷ መታ ትገባለች። ያኔ በቃ ላይሽ ለኒ የሚሸናብሽ እና። እንዶ ክብርሽን አስጠብቂ፣ እቤታቸው ድረስ መቶ ለምኖ ተንበርክቦ ካልወሰደሽ እንዳትገቢለት እንዳትገቢለት አንዱ ልጅ ማሳደግ ያቅትሻል እንዴ? ቤት ውስጥ ሆነሽ ካቃጠለች ሴት እያመጣ ካናደድሽ ስርዓት ያለው ባል ካልሆነ ብቸኝነት በምንጣሙ ብቸኝነት በምንጣሙ። እኔ አሁን ሩታን እደግፋታለሁ። አሁን ላይ ጎበዝ ና ቆፍጠን፣ ኮራ እያለች ነው። እንደዚህ ማለት ነው የሚያምርብሽ። ከዛ ውጭ ግን ከተልመጣመት ይልቅ ካለቀርሽለት በቃ ላይሽ ላይ ነው የሚሸናብሽ። አልኩሽ፣ ነገርኩሽ። ላይሽ ላይ አራት አምስት ሴት ሁሉ ሊያመጣብሽ ይችላል ና እንደዚህ የውሳኔ ሰው ሆኑ፣ ኩሩ ሁኑ፣ ወንድ አትለማመጡ። ምላችሁ እኔ በምክንያት ነው። እኔ እንደው ወይኔ ፈጣሪ ሁኝ እኔ ሩታ የምታናድድ እንደ ታውቃላችሁ። ቤተሰቦቿ የሚሏትን ነገር አትሰማም። ለወንድ ታነፈርቃለች። በቃ ወንድ አምላኪ ነበረች እና አሁን ግን እየገባት ነው። እያደገች የሚሆን ችግርና መከራ ስታይ የሚሆን እየገባት አሁን በቃ ትንሽ ኮራ እያለች ነው እና እንደዚህ ካልቀጠልሽ የልጅ ላሽ ላይ ብዙ ነገር ያደርግብሻል። እሺ፣ አሁን ከሩታ ስለ ሩታ በሌላ ቪዲዮ ነበር ልመጣ አሰብኩት፣ ግን ጊዜ የለኝም ትንሽ ላውራ ብዬ ነው እና ሄለን እና ቢኔ ኧረ፣ በእናታችሁ በፈጠራችሁ ምኑ ናችሁ ነው ግን የእውነት የማትጨርሱትን ነገር አሳይታችሁ በጉጉት ልትገሉ ምን ያለው በቃ፣ ዛሬ ተቃቅፎ ፎቶ ፖስት ያደርጋሉ፣ ዛሬ ፖስት ያደርጋሉ። ስለ ወፍ የለም፣ ወፍ የለም። ና አረ እናታችሁ እንደ ምን ሆናችሁ ነው ግን? ወይ የሚያጣላ ከባድ ነገር የለባችሁ፣ አልተጣላችሁ፣ እየተወደዳችሁ ለምንድን ነው የምትግዘር? አሁን ሄለን፣ ሄለን እሱ ይቅርታ ካልጠይቃ አትፈልግም። ቢኒ ደግሞ እንዴት ብሳላ ጠፋ፣ እንዴት ይቅርታ ጠይቃለሁ። አረ እባክህ፣ አረ ወንድም እባክህ ተሸነፍተው ቲክቶክ ላይ ከምትቆዝም እየቆዘምኩ ፎቶ የምትወስድ ሄሎሻን ይቅርታ በእርግጠኝነት ይቅርታ። ዛሬ ቅርታ ጠይቀው ነገ ተቃቅፈው ይመጣሉ። ይቅርታ ጠይቃት በቃ እንዴ ጸባይዋን እያወቅ ይቅርታ፣ የኔ ንግስት፣ የኔ ቆንጆ ብለህ በቃ ከዛ በኋላ ብራችሁ ቀጥሉ። ይቅርታ ብጠይቃት በእርግጠኝነት ትቀበላለች። ከዛ በኋላ ማለት ነው እና ከዛ ወንድም የሆን ብትልም እንደ ወንድም ቅረባት ና ከዛ በራሱ ጊዜ በቃ ትክክለኛው ማንነት ክንስታቅ እንትን ትላለች እና አረፍሊስ ከሌት በጣም ነው የሚያዘንኩባችሁ። እውነቴን ነው እንዴ እንዴት ባልሆንም በማያጣላ ነገር እንዴት ትጣላላችሁ? ምሬን እኮ ነውና ቢኔ ለምንድን ነው የምትደረደሩ? ይቅርታ ጠይቃችሁ ና አብራችሁ በእናታችሁ አሁን እኔ ግን እኔ ማለት ነው። እነሱ ለተቃቀፉ እነሱ አሪፍ የፍቅር ህይወት ላሳለፉ ግን ለምንድነው የሚጨነቀው? ለማንኛውም ብቻ ደስ ይሉኛል። የምር በጣም ነው ወዳቸው። ደስ ይላሉ፣ ተከባብሮ ምናምን ስለሚሰሩ በቃ ቢኒ፣ እኔ እርጋታው ምናምን ደስ ይለኛል። የእውነት በቃ ለሄዱ ትክክለኛ ባሏ ይሆናል ብዬ ነው የማስበው። በቃ ረገ ያለ ነው፣ አይቅለበልም፣ ዩኝ ዩኝ አይልም። ምን በቃ ያስመስልም፣ አይስገበገም። ብቻ ሳይው ልጁ ማለት ነው እንዲሁ ካሜራ ፊት እንዳለው ከሆነ በቃ የእውነት ስነ ስርዓት ያለው ልጅ ነው እና ሄዶ እራሱ እንዳያመልጥሽ ግን ደግሞ እንዳትለማመጭው አዎ እኔ ኮርኮር አቀብር ነው ማለት ያለብሽ ወንድ ልጅ መለማመጥ አያስፈልግም ኔናት ከተለማመጥሽ መኮፈሱ ነው ወደ ላይ ሌላ እንግዲህ አላዛር ነው እንዳልኳችሁ የአላዛር ድራማ ይሁን እውነት እኔ ብዙም አልገባኝም የተወሰነ ፓርቱ ድራማ ይመስላል የተወሰነ ፓርቱ ደግሞ ውነት ይመስላል ውነት ከሆነ ግን እንደ ቪዲዮ ነው የምሰጠው አስተያየትን እንደ ቪዲዮ ነው የምሰጠው ሰው ውስጥ እንደዚህ አይደረግም። በጣም ብልግና ነው። እሺ፣ ከዚህ ምን ለምን ልንማር ነው? እሺ፣ ምን ተማሩ ብለህ ነው? እሺ፣ ድራማ ቢሆን ምን ልንማርበት ነው? እሺ፣ ሴት ይዞ ከዛ የሴት ልብ መስበር፣ ማሰቃየት ምናምን። ይሄኔ እኮ መጥቶ ልፈትናት ነበር ሊለን ነው፣ ልፈትናት ነው ለኔ ምን ያክል ፍቅር እንዳላት። ማንም ሴት ቢሆን ሌላ ወንድ ሌላ ሴት ጋር ካየችው ባሏል፣ ፈተና የሚባል ነገር የለም፣ ትቶ መሄድ ነው። እንዴ ምን ሆናቸዋል ታዲያ? ሌላ ሴት እያቀፍክ እያሸህን ነው አብሬ ለሆን ተቀጥፈልጋለህ እንዴና ተንሱዬ አይዞሽ፣ የኔ ውድ ደግሞ ከሱ የበለጠ እንጂ ያነሰ አታመጭም። በቃ ምንም አይቀርብሽም። ለምኖሽ እንጂ ተለምነሽ አይደለም። ካላስ እኔ ተንሱ፣ አሁን ምንም የሚቀርባት ነገር የለም፣ ሲጀመር ማለት ነው።